የሰማዩ ገብርኤል ያወደሳትን የምድሩ አቡነ ገብርኤል አያረግሳትን። ዳብራ ምን ተፈጠረ መሰለህ፣ በባህላቸው ቅቤ መላክ ነበረበት። ቅቤ ነው ያው አሁን ቅቤም የሚመጣበትን ነገር መፍጠር ነው የሚሻለው። ሰላም ሰላም፣ ውዴ የማስተዋል ቤተሰቦች፣ ዛሬ የሳምንቱን አዳዲስ መንገዶች ይዤላችሁ መጥቻለሁ። ይህን ዩቲዩብ ቻናል ሰብስክራይብ ብሎቻችን ጥያቄ የሆነብን የቤኪ የአራት ኪሎ ሰርግ በቤተክርስቲያን መሆኑ ሁሉንም ሰው አስደንግጧል። ሽምግልና ልኩ ያው በሽምግልናው ላይ ፕራንክ ተደርጓል። ሰማ አብርሃም ምንድን ነው አንተ መጀመሪያ ትናገርም እንዴ ቀቢ ምናምን እንደሚኖር ምናምን። የት ነው ያለው? አብራም የት ነው ያለው? እሺ የት ነው አንተ ያለው አሁን እኮ? እሺ መምጣት ትችላለህ ወደዚህ? ወይ እሱ ካልመጣ ምናምን እየተባለ ነው። እሱ ካልመጣ ምናምን እያሉ ነው። ወይ እሺ የት ነው የሚሸጠው? እዚህ አካባቢ ቅቤ። ስማ አብራም ምን ተፈጠረ መሰለህ፣ በባህላቸው ቅቤ መላክ ነበረብህ። ቅቤ በቃ አስረዳም እንዋጋለን። ያው ቅቤ የሚመጣበትን ነገር መፍጠር ነው የሚሻለው ታዲያ እሷ ከእሷ ጋር ማውራት ነበረብህ፣ አብርሃም ይሄ እኮ የኛ ችግር አለም የእናንተ የሁለታችሁ ችግር እኮ ነው እኮ። አሁን እሺ የማርያም በጣም ተናዷልም፣ ሽማግሌዎችም ቆመዋል። እሺ አንተ ወይ እንትን ቅቤ ምናምን ቶሎ ማስላክ ትችላለህ ወደዚህ? አዎ ቅቤ ግዛ ቶሎ በል ደግሞ መገዛው ሶስት ኪሎ ነው።

በጣም በሚገርም ሁኔታ ሽምግልናው በተሳካ ሁኔታ አልቋል። ነገር ግን ሶስት ኪሎ ቅቤ እኔ የማይቻል አቅም አለን። አሁን ደግሞ እናብስረዋል። እሺ፣ ቅቤው ይቅርና ቡላ ምናምን አለ ወይ? ቡላ ቡላ ቡላ። እንኳን ደስ ያለ። ለማንኛውም እቺን ፕራንክ ተደርገዋል። የሰማዩ ገብርኤል ያወደሳትን የምድሩ አቡነ ገብርኤል አያረግሳትን። ሶስት የፊታችን ነጸብራቅ፣ የአይናችን ርግ፣ የከንፈራችን ፍሬ፣ የአንደበታችን ጽሑም ቃና፣ የአንገታችን ሀብል፣ የትክሻችን ማዕረግ፣ የደረታችን ኒሻን፣ የእጃችን አንባር፣ የጣታችን ቀለበት፣ የእግራችን መብራት፣ የኑሯችን መድረስ፣ የህይወታችን ፋዳ ኑሯችን መጠጊያችን፣ አንባር መጠጊያ የመማፀኛ ከተማችን፣ ከሞት ወደ ህይወት ያለፍንብሽ መሻገሪያ ድልድያችን፣ ጉድፍ ከመና በደላቃታችን የተሸፈነብሽ ሚስጥር ማስቀመጫ ሙዳያችን፣ ገጸ በረከቴ፣ ገጸ በረከታችን

እውነት ነው። ማርያም ቤዛዊት ዓለም ናት። ሌላም ቲክቶከር የተሞሸረው አቤኒ ነው። የአቤኒ ሰርግ እጅግ በጣም ደስ ሲል ነበረ። እመቤታችን ባንቺ ምልጃ ማርያም ባንቺ ምልጃ ባንቺ ምልጃ

እንግዲህ ልጅቷን ሰምታችኋታል። እጅግ በጣም ደስ የሚል ጥሩ የሚሆን አንደበት ነው ያላት። እስኪ ምቀኝነት ካልሆነ በስተቀር ሁላችሁ በቤቱ ያጽናሽ በሉልኝ። እጅግ በጣም ውጥረት የበዛበት ፍጥጫ ነው። እናንተ ግን ሰምታችሁ በደንብ በደንብ በደንብ ታዘቡልኝ። ምን አለ ለምሳሌ ሌላ እንደው ምልክት የሚሆን በመንገድ ላይ ስትሄድ ምን አለ? ሌሎች ከታች ዝም በሉ፣ ምንም ጽፉ። ምናልባት እውነተኛ ሰው መሆኑን ማወቅ ስለፈለግኩ ነው። ሙሉ ወንጌል ዜሮ አራት ላይ የለም አማኑኤል ጎበስ አማኑኤልና መሰረተ ክርስቶስ አሉ እዛ አካባቢ ላይ ዜሮ አራት እሺ ምንድነው እሺ ጥያቄ እሺ ቴንክ ዩ ወንድማችን ያው እንደ በደንብ እኔ ጠልቄ ስለማላውቅ ነው ስማቸውን ያው በደንብ አላውቅም እንድትረዳኝ ችግር የለውም መሰረተ ክርስቶስና አማኑኤል አሉ የሆነ ኮንፈረንስ ነበረ ኦኬ ኮንፈረንስ ገብቼ እያየዋቸው እያለ ሰውዬው በጣም እየሰበከ ነበረ፣ ፓስተሩ። ከዛ መጨረሻ ላይ ተሰብሰቡ አላቸውና ትንሽ ተለቅ ተለቅ ያሉ ናቸው። እጃቸውን ያዘና ከዛን በራሳቸው ማውራት ጀመሩ፣ ሌላ ቋንቋ ማለት ነው። ከዛን ካወሩ በኋላ እንዳለ ከዛን ህዝቡ እዛ ውስጥ እንዳለ መውደቅ ጀመረ። ከዛ እኔ ደነገኩና ወጣሁ በመስኮት በመስኮት እኔ መጀመ አጋጥሞኝ አያውቅም። ፈራሁ። ከጎን ያለው ውድቅ አለ ወንበሩን እንዳለ ተሰባበረ። ከዛ እኔ በመስኮት ዘልዬ ወጣሁ። ከዛን ሳያቸው ህዝቡ እንዳለ ይጫጫዋሉ እዛ ውስጥ ግማሹ ይገለበጣል፣ ግማሹ ይጮሃል። በቃ እኔ አይቻል አቅም እንደዚህ አይነት ከዛ ምንድን ነው ብዬ ስጠይቅ መንፈስ ቅዱስ ነው የሚባል ነው። ውድ ቤተሰቦቻችን ለዛሬ ያመጣውላችሁ ይህን ነው። ይህን የዩቲዩብ ቻናል ሰብስክራይብ አድርጉ። አዳዲስ አዳዲስ ቪዲዮዎችን ለእናንተ እናጣላችኋለን። ይህንን ቪዲዮ ላይክ አድርጉ፣ ለሁሉም ሼር አድርጉልኝ።